እነሳሚ ሲጠቀሙ ካስተዋላችሁ የምትመስል ድምጽ ነው እቺ ድምጽ ማለት ነው። ትንሽ ሚክስ ተደርጋለች ብላስተር እና ክላርኔት ነው የተደረበበት። 97950 ተጠቃሚዎች ያንን ቮይስ ማታገኙ አይነት ከሆነ እችን ድምፅ መጠቀም ትችላላችሁ ማለት ነው። ሰላም ቤተሰቦች፣ እንዴት ናቸው? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ከእኔ አዳዲስ ፋይሎች እና ሪትሞች መውሰድ ከፈለጋችሁ እዚህ ጋር የቴሌግራም ቻናል እና ግሩፕ አስቀምጥላችኋለሁ፣ እዛ ላይ ገብታችሁ መውሰድ ትችላላችሁ። እንዲሁም ደግሞ የቲክቶክ አካውንቴን እዚህ ጋር አረግላችኋለሁ፣ እዛ ላይ ኢንትሮ እና ብሪጅ እየሰራው ስለምለቅ እዛ ላይ ገብታችሁ ማየት ትችላላችሁ። እሺ ቤተሰቦች፣ መግቢያ ላይ ሳወራ እንደሰማችሁ ዛሬ አዲስ የባንድ ሬጅስትሬሽን አዘጋጅቼላችኋለሁ። በጣም የሚያማምሩ ድምፆች ናቸው ያሉት፣ እንዳለ የሚያማምሩ ድምፆች ናቸው ያሉት። እነሱን አሳያችሁና ከዛም በኋላ እንዴት እንደምታገኟቸው ነው ምነግራችሁ ማለት ነው። ከዚህ በፊትም ሬጅስትሬሽን ሼር አድርጌላችኋለሁ የቴሌግራም ቻናል ላይ ማለት ነው። ስለዚህ እንዴት እንደምታገኘው አሳያችኋለሁ ማለት ነው። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቤተሰቡ ኑ፣ እንደዚህ አሪፍ አሪፍ ቪዲዮዎች ከዚህ በኋላ ስለሚኖሩ ማለት ነው። ስለዚህ ሰብስክራይብ፣ ላይክ፣ ሼር አድርጉ። ኮመንት ላይ ደግሞ በቀጣይ እንዲሰራላቸው የሚፈልጉትን ሀሳብ ኮመንት አድርጉልኝ። እኔ አይቼው እሰራለሁ ማለት ነው። አብራችሁን ቆዩ። እሺ፣ ቤተሰቦች ሰዎች እዚህ ጋር ያው ሬጅስትሬሽን ሚሞሪ ላይ አሪፍ አሪፍ ድምፆችን አዘጋጅቻለሁ። የባንድ ቴስትን ያላቸው በብዛት ማለት ነው። ስለዚህ እነዚህን ብትጠቀሟቸው በጣም ወርሺፕ አምልኮን ማሳመር ትችላላችሁ። እሺ፣ አንድ ቁጥር ላይ ምንድነው ያረኩት? ያረኩት እቺ ምታምር ኢፒያኖ አለች ከዛም በኋላ ኤሌክትሪክ ፒያኖ ናት። ፓድ ደግሞ አለው። ሁለተኛ ፓድ አለው። ኒው አትሞስፌር የሚባል ፓድ አለው። በጣም ነው የሚያምረው ፓዱ ማለት ነው። ስትጫወቱበት በጣም ነው የሚያምረው። በዚህ ጋር እየቀነሳቸው ፓዱን ሲያቃታቸው መጫወት ትችላለች። በጣም ነው የምታምር። ትንሽ ሚክስ አድርጌ ያለው ፒያኖ ሲቀጥል፣ ደግሞ ሁለት ቁጥር ላይ ብራስ አለ። በጣም የባንድ የሚመስል ብራስ ማለት ነው። በባንድ ላይ ካስተዋላችሁ ሳክስፎን ምናምን ስለሚደራረብ የሆነ ቴስቱ ለወጥ ይላል ከኪቦርድ ይልቅ ማለት ነው። ስለዚህ እዚህ ላይ ሁለት ቁጥር ላይ የምታምር ብራስ አለች ማለት ነው። በጣም ነው የምታምረው ማለት ነው። እኔ ሪትም ከፍቼ እንዳላሳየችሁ ጊዜ ሰዓቷ እንትን ስለማትበቃ ነው። በጣም በጣም ነው የምታምረው ማለት ነው። ስለዚህ እሷን መጠቀም ትችላላችሁ። ሶስተኛ ላይ ደግሞ የሆነች ሲንዛለች በብዛት እቺ 975 ላይ እነሳሚ ሲጠቀሙ ካስተዋላችሁ የምትመስል ድምፅ ነው እቺ ድምፅ ማለት ነው። ትንሽ ሚክስ ተደርጋለች። ብላስተር እና ክላርኔት ነው የተደረበበት። ዘጠኝ ሰባ ዘጠኝ ሀምሳ ተጠቃሚዎች ያንን ቮይስ ማታገኙ አይነት ከሆነ ይህችን ድምፅ መጠቀም ትችላላችሁ ማለት ነው። ምናምን በቃ በጣም ነው የምታምነው ማለት ነው። እንደዚህ አርጋችሁ መጠቀም ትችላላችሁ። አራተኛ ላይ ቤዝ እና ቤዝ እና ሚዩት የሆነች ጊታር ነው ያለችው ማለት ነው። እሷ መጠቀም ትችላላችሁ። በጣም የቤዝ እንትኖችን ለመስራት ላይኖችን ለመስራት በጣም አሪፍ ነው፣ በጣም አሪፍ ነው። እሺ አምስተኛ ላይ ስትሪንግ ነው ያለው፣ ስትሪንግ ነው ያለን ማለት ነው። ስትሪንግ ነው ያለን። በጣም የሚያምር ስትሪንግ ነው ያለው። ስድስተኛ ላይ ምን እንዳለ ላሳያችሁ። ስድስተኛ ላይ ሁላችሁ የምታቋት እቺ ሶፍት ኤንድ አር ኤንድ ቢ ሲዝናት፣ ከዛ እዚህ ጋር የተደረበ ድምፅ አለ እና በጣም ነው የምታምረው ማለት ነው ምናምን እንደዚህ በቃ ጥሩ ጥሩ እንትኖችን ለመጫወት ትሆናለች ስድስት ቁጥር ላይ ደግሞ ሌላ ብራስ አለ ኖርማል የኪቦርድ ብራስ ማለት ነው ሁለተኛው ላይ ያለው የባንድ ቴስት ያለው ነው ብያቸዋለዋል ስለዚህ እሱ ካልተመቻችሁ ደግሞ ሰባት ቁጥር ላይ የኪቦርድ ብራስ አለ ማለት ነው የሚያምር ብራስ ነው አድርጋችሁ መጠቀም ትችላላችሁ። ሰባት ላይ የሚያለው ቮይስ በጣም ምርጥ ነው እና እንደዚህ አድርጋችሁ መጠቀም ትችላላችሁ። ስምንተኛው ላይ ደግሞ ምንድን ነው ያለው የሚለውን ላሳያችሁ። ስምንተኛው ላይ ራይት ዋን ላይ እዚህ ጋር ማወቅ ያለባችሁ ምንድነው፣ እኔ እዚህ ጋር ስጫወት እያቀያየርኩ ነው የምጫወተው ማለት ነው። እንደዚህ እንደዚህ እያረኩ ነው የምጫወተው። ለምሳሌ ራይት ዋን ላይ ይሄ ጊታር አለ፣ ላይት ኮረስ የሚባለው ማለት ነው። ላይት ኮረስ የሚባለው ጊታር right one ይሄ ጊታር አለ። ከዛም በኋላ ይህ አብዛኛውን ጊዜ ኮርድ ምናምን ስጫወት ሚይዝበት በጣም ኮርድ ላይ ምረት አርፔጆ ምናምን ስትሰሩበት ማለት ነው። እንደዚህ አድርጋችሁ ለመስራት አሪፍ ነው። ኮርድ ላይ ሁሉም ላይ ሁሉም ሪትም ላይ ይሆናል፣ ኮወርድ ላይ ሲሰሩ ማለት ነው ዋልዝ ላይ ይሆናል እንትን ትፈልጉት እንትን ላይ ይሆናል። ስለዚህ እሱ መጠቀም ትችላላችሁ ማለት ነው። ማድረጋችሁ መጠቀም ትችላላላችሁ ማለት ነው። ከዛም በኋላ እዚሁ ራሱ ስምንት ቁጥር ላይ ሆኖ ሁለተኛው ላይ ሌፍት ላይ ሌላ ጊታር አለ። ስለዚህ እሱን ካጠፉትና እዚህ ላይ አድርጋችሁ ደግሞ ሌላ አይነት ጊታር አለ ማለት ነው። ታውቆታላችሁ ጊታር፣ አብዛኞቻችሁ እንደዚያኛው ጊታር አይሆንም ለኮርድ ይሄ ለኮርድ ምናል ትጠቀሙት። ይሄን ደግሞ ለሜሎዲ ሜሎዲ ብትጠቀሙት የተሻለ ነው። እነዚህ ደግሞ ይህን ደግሞ ለኮርድ ብትይዙት አሪፍ ነው ማለት ነው። ስለዚህ ይህን ሬጅስትሬሽን አዘጋጅቻለው ማለት ነው። እንደተለመደው ያው ስታይሎችን፣ ሬጅስትሬሽኖችን እኔ ቴሌግራም ቻናል ላይ ነው የምለቀው። ይህንንም ሬጅስትሬሽን እዚህ ጋር ቴሌግራም ቻናል ላይ ለቀዋለው ማለት ነው። ገብታችሁ መውሰድ ትችላላችሁ። የሬጅስትሬሽኑ ስም ያው እዚህ ጋር ሙሴ በአንድ ነው የሚለው እሱ ውስጥ ገብታችሁ ቴሌግራም ላይ መውሰድ ትችላላችሁ፣ መሞከር ትችላላችሁ ማለት ነው። ስለዚህ ይህን ይመስላል። ታችሁ መውሰድ ትችላላችሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንዲሁም ደግሞ በቀጣይ እንዲሰራላችሁ የሚፈልጉት ሀሳብ ካለ ኮመንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።